ይሄ ሁሉ ወጣት በጣም ደስ የሚለው ነገር እንደዚህ ሰልጥኖ በዚህ ልክ ሰልጥኖ ለውጭ ለሀገር ውጭ ለውጭ ሀገር ጠላት ሀገር ለሚወርድ ጠላት ቢሆን በጣም ደስ ሲል ነበረ። መከላከያም በዚህ ልክ ታጥቆ በዚህ ልክ ሰልጥኖ ለወንድሞቹ ሳይሆን ለውጭ ሀገር ጠላት ሀገር ሲደፈር ድንበር ሲደፈር ለእነሱ ቢሆን ኑሮ በጣም ደስ ይል ነበር፣ ግን እራስ በራሳችንና በጣም ያሳዝናል። ለማንኛውም ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ አድርጉ፣ እስከ መጨረሻው አብራችሁን ቆዩ።

አሰላሙ አሌይኩም ወረህመቱላህ ወበረካቱሁ። ሰላም ሰላም ብያለሁ። ውድና የተከበራችሁ የሰይድ ወሎ ሚዲያ ተከታታዮች እንደምን አላችሁ? ዛሬ እንግዲህ በአዲስ ቪዲዮ ብቅ ብለናል፣ ከመግቢያው ላይ እንዳያችሁት ማለት ነው እና ዛሬ ምን ይዤላችሁ መጣሁ መሰላችሁ? ዛሬ ላይ አንዳንድ ነገር ልናገር ብዬ ነው። ቪዲዮውን ላይክ አድርጉ፣ ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ ማድረጋችሁ እንዳትዘነጉ። እንደዚህ ራስ በራሳችን ለመጨራረስ ከመጣር አንድ ሁነን ልቅንስ ማለት ነው። የምሬን ነው። ምሳሌ ሀገራችንን ከወረሩ ሞልተዋል። በሱዳን፣ በኤርትራ፣ በጅቡቲ፣ በተለያየ ማለት ነው። እነዛን አልቅንስ። መንግስት እንግዲህ ንጹሐንም ሚያለቅ እስበሱ እየተዋጋ መንግስትነኝ አለ። ለምን እነዛ ጋር አልቅንስ ተዋግቶ ለምን ሀገራችንን አይመለስልንም? እንግዲህ ድሮም ኢትዮጵያ እንደሆነ ይታወቃል። ኤርትራ ከዛ ደግሞ ጅቡቲም እንደዛው እና ያንን ለምን አይመለስልንም? ሰው እንደዚህ ከራስ በራሳችን ሀምን እንትን ሀምንል ሀገራችን ጦርነት የሚባል ጠፍቶ ሁሉም ሰው ሀገራችንን ለመመለስ ብንዘጋጅ በጣም ደስ የሚል ነበረ። ዛሬ ላይ ግን ወንድም በወንድም ከሱ በሱ በቃ የኛው ገንዘብ ራሳችን ነው እየጨረሰና ያለው አሁን ግን ሰው ይሄ ምንም አይመስለውም። በነገራችን ላይ ትንሽ ራሳችን ከቤተሰባችን ከወንድሞቻችን ስናጣ ነው እንጂ ሰው ምንም አይመስለውም። አንዳንዱ በተለይ ባለስልጣኑ ሀሳብ የለውም፣ ምክንያቱም ምንም ስለማይደርስበት ማለት ነው። እና ዛሬ ላይ እራስ በራሳችን እየሰለጠን እንደዚህ ከመንግስትም በጎን እያሰለጠነ እንዲህ እየተባለ ራስ በራስ ውሃ መጨራረስ እልቅንስ ሰላም አውርዶ ሀገራችን ወዴ ተሻለ ነገር በቃ የሚያስፈልገን ነገር ለማግኘት ብንጥር ማለት ነው። ምክንያቱም አንድ ችግሩ አማራ ክልል የሚፈልጉትን ነገር መንግስት መፍታት። ምንድን ነው የሚፈልጉት እነዚህ ጦር ያነሱ እንዋጋል ብለው የሚታገሉ ሰዎች በክልላቸው ምን ተፈጥሮባቸው ነው? ዝም ብሎ መቼም አንድ ሰው እንቧ ዘራፍ አይልምና፣ ያንን ችግር ከስር መሰረቱ መፍታት፣ ከዛ በቃ ሀገራችንን የውጭ ሀገር የያዘውን መመለስ በዛ በዚህ ማለት ነው እንዲ ሀገር ታላቅ ለመሆን እንደዚ ያለውን ልቅንስ መመለስ ከኛ ጀምሮ ሁሉም ሰው ለውጭ ሀገር ቢሆን ሁሉም ሰው ሀገሩን ለመጠበቅ ይዋጋል። ግን እስበሱ ወንድሙ ጋራ ከዚህው በዚህው ለመጨረስ ሁሉም ሰው ፊቱን እያዞረ ነው የሚሄደው። ምንም አይመስለውም። ለለቱ ያው ለዛሬ ለነገ አናገ ዛሬ እያልን እንትል ሊል ይችላል ግን መከላከያም እያደር ይሰለቻል። በቃ በፋኖም ቢሆን ያለ አንዳንዱ ይሰለቻል። ምክንያቱም የሆነ ግን መድረስ አለለ አልደረሰ ዝም ብሎ መጨረሻው አያምርም ማለት ነው። እና ይልቅንስ እኔ እንደዚህ ወንድሞቻችን ሁሉም ሰው ከሚያለቅ ሰላሙን አውርዶ ምሳሌ እነዚህ አማራ ክልል ውስጥ ወንድሞቻችን አሉ። የሚፈልጉትን ችግራቸው መፍታት የሚፈልጉትን ነገር ማረግ። ከዛ ላይ ደግሞ የመዋጋት ምችን አልቀረን ሀሰለጠነ ወጣቱ ሁሉም አገራችንን ማስመለስ ማለት ነው። ወላ ኤርትራ ነሽ፣ ወላ ጅቡቲ ነሽ ወደ ነበረባት መመለስ ማለት ነው ወደ ድሮዋ። ከዛ በኋላማ አገራችንን ማነን ባከለይ ግን ራስ በራሳችን እንደዚህ የምንባላ ምንጨቃጨቅ ከሆነ በቃ ያንን የሚመጣና በዚህ ግማሹን አገር ይወስዳል። ያንም እንደዚህ ይው ከዛ በኋላ ደግሞ አስበሱ እየተከፋፈልን እንደው እያልን ከጎጥ ወደ ጎጥ እያልን የተሟገተ እንጫር ነው ይያለቀን እንሂድያል ማለት ነው። እና ለዚህ ቻናል አዲስ ከሆናችሁ አንድ ነገር ሰብስክራይብ አድርጉ። ሰይድ ወሎ ሚዲያን ሰብስክራይብ እያረጋችሁ ሰሞኑን እንግዲህ እኔም ጠፋ በያለሁኝ ሰርች አላቅም ግን ላይክ ሼር እያረጋችሁ እኔንም አበረታቱኝ። ቀጣይ ቀጣይ አንድ አንድ ነገር ይዤ እንድመጣ ማለት ነው። ዛሬ ላይ እንግዲህ እንደምታዩት በዚህ ልክ የሰለጠነ ወጣት በዚህ ልክ የሚሰለጥው ወጣት በጣም ደስ የሚል ለሀገሩ ሰላም ቢሆን ሀገሩን የሚጠበቅ መከላከያ ሁኖ ዳር ደንበርን የውጭን ዜጋ ሀገሩን የሚያስከብር የማያስደፍር ነበር። ነገር ግን በዚህ ልኩ አስቸጋሪ ነው። ብቻ ሰላሙን ይመልስልና ሀገራችንን ሌላ ምንም አይባልም። በዛም በዚህም እየተጨራረሰ ነው አለው ወንድሞቻችን። ዴስ የሚለው ነገር እንደዚህ ሰልጥ ነው ለሀገራቸው ለውጭ መከላከያም ለውጭ ቢሆን ዴስ ይል ነበረ፣ ግን ራስ በራሳችን ነው ከዚህ በዚህ ወላሂ ያስጠላል። አንዳንዴ ሰው እንዴት ይልናል፣ ይፈቅድ ይለታል፣ ግን ሰው ምንም አይመስለውም። በነገራችን ላይ ያው ይዲሃሌ ነው የሚያልቀው የሀብታም ልጅ ስለማይገኝ ከዚህ፣ የባለስልጣን ልጅ አይገኝም። ሚዲያ ላይ ነው የሚያልቀው። በዛም በዚህ ምንም አይመስለውም። ሚዲያ ደግሞ ሰሚ የለውም። ያው ፈጣሪ ይጠብቀና እንጂ ማለት ነው። እና ለማንኛውም ይመቻችሁ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ አድርጉ።